ጭስ ሁለት ወዳ ይሆን እንግዲህ ኢትዮጵያ ስትኖሩ ሁሉን ነገር ወዳችሁ አይጠጣችሁ ምናምን የሚሆን ነገር የለምና፣ የብዙሀኖቹ ጥያቄ የሆነው ለምንድነው ብዙ ጊዜ ውጭ ላይ የምትሰሪው። የኢትዮጵያ ማብራት እኮ ምንድነው የሚባለው፣ ይሄ አመች አይደለም እና የግዴታ ጊዜያዊ ኩሽና ያስፈልግሻል። ን ኩሽና ለምንድነው ማሰሪው ምናምን ትሉኛላችሁ። ና ብዙ ጊዜ እኔ እዚህ የምሰራበት ምክንያት ምንድነው ኩሽና እሰራለሁ ጊዜያዊ ኩሽና እዚህ ጋር ለመስራት አስበናል። እንደምታዩት እዛ ማለዷን ውሃ ሙቅ እዚህኛው ጋር ትንሽ ጀምር ላይ ነው። በነገራችን ላይ ሁነ ትዳር ስትይዙ ማለት ነው አንድ ትላላችሁ ከውሃ ሙቅ ይጀመራል። ሙያ ሴትነት ውሃ ሙቅ ማነስ መብዛት የሚባል ነገር አለ አይደለም? ዚች ኔና የባልነች ደግሞ ወንድሞች ነች፣ ሁሉም እንዳቅሙ ነው። እና እያንዳንድሽ ኢትዮጵያ ስትመጪ መጪ ከዚህ ጀምራስ አንድ ወር ምኑ። በነገራችን ላይ አጋግርኩም ምን አላልኩም ነበረ፣ እኔ አልነበርኩም መጋግረው፣ እህቶች ምናምን ነበረ ሲጋግር ነበረው። ይሄ ሳምንት ግን ራሴ ነኝ መጋግረው፣ ተጋፈጭ ተብያለሁ። ስለዚህ ዋመጣችን እናስገባለን ያው ልኩን የምታውቁት በነገራችን ላይ እንደዚህ ነፋና ካስተራቡት ልኩን ታውቁታላችሁ። እዚህ ጋር እንደ ይጨምር ስለነበር ታስቸግራለች። ቀይዋ ጠፍታለች። ማብራቱ ነው በነገራችን ላይ ማብራት ስለሌለ በዛ ነው። ማብራት ሲጠፋ ሲጠፋ ነው እኔ እምድ ሞነ ሞነውና ማብራት የለም። አሁን በቃ ይሄ በቂው ነው። ማብራት የለ ማብራት ቢኖር ነው በስቶብ ነበር የምሰራውና ማብራት ስለሌለ ይሄ በቂው ነው። ይሄ በቃ ዋን ነገራችን ላይ የአሁኑ ውህል በጣም ነው ውሃ ሙቅ የሚፈልገው። ይሄ ውሃ ሙቅ አይችልም ምናምን የሚባል አይደለም። የዘንድሮ ነው ቀይና ማሽላና ውሃ ሙቅ በጣም ይፈልጋል። እንደዚህ አድርጋችሁ ሾፍ ያ ነገር እንደተባለ ነው። ይበቃው ይመስላል። ይሄኛው ትንሽ ይመስላል። ይሄኛው ቀላል ስለሆነ ነው። ድርድር ድርድር ይላል እንደዚህ መቼ መሰላችሁ የሚጋገረው? መቼ መሰላችሁ የሚጋገረው? ነገር ከቻልኩ ጠዋት ተጋግረዋለሁ፣ መብራት ተመጣ አልተቆራረጠ። ካልቻልኩ ደግሞ መነገ ማታ ቢሆን ይጋገራል ማለት ነው። በዚህ አድርገናል መብዛት፣ ከእዛ በኋላ ትላላችሁ ክድን እናደርግና እናስቀምጠዋለን። ሁለት ወዶ አይሆን እንግዲህ ኢትዮጵያ ስትኖሩ ሁሉን ነገር ወዳችሁ አይጠጣችሁ ምናምን የሚሆን ነገር የለም እና የግዴታ እንትን ማለት አለባችሁና ብዙ ሰው ለምንድነው ኩሽና ማሰሪው ምናምን እያላችሁ ነበረ። የብዙሀኖቹ ጥያቄ የሆነው ለምንድነው ብዙ ጊዜ ውጭ ላይ የምትሰሪ የኢትዮጵያ መብራት እኮ ምንድነው የሚባለው ይሄ አመቻ አይደለም እና የግዴታ ጊዜያዊ ኩሽና ያስፈልግሻን። ኩሽና ለምንድነው ማሰሪው ምናምን ትሉኛላችሁ ና ብዙ ጊዜ እኔ የዚህ የምሰራ በምክንያት ምንድን ነው ኩሽና እሰራለሁ። ጊዜያዊ ጊዜዊ ኩሽና እዚህ ጋር ለመስራት አስበናል። እንደምታዩት እዛ ማዱ አንስቶ እስከዚህ ድረስ ሰፊ ቦታ ነው ያለው ና ሁለት ክፍል ቆንጆ ቆንጆ ይሰራል ና አንድኛውን ለኩሽና አንድኛውን ደግሞ ለሌላ ነገሮች እናደርገዋለን ብለን አስበናል። ለማንኛውም ከዛ ማዱ አንስቶ እስከዚህ ድረስ ኩሽና መስራት ይቻላል፣ ግን ምን አለ መሰላችሁ እዚህ ጋር ይሄኛው ይህንን ትንሽ በብሎኬት ወደ ላይ ወጣ እናደርገዋለን ወጣ እናደርገዋለን ብለን ስላሰብነ ነገር ግን ይሄኛውን ደግሞ የግዴታ እነዚህ ደግሞ በመሞላት አለባቸው አፈርና፣ ይሄኛውን ወጣ ስናደርገው በግንብ ወደ ላይ ይሄኛው የግዴታ አፈር ይሞላል። ስለዚህ ካሁኑ ኩሽና እዚህ ጋር ከሰራሁኝ ለበኋላ ደግሞ ይሄኛው ሲ ወደዛ ግንብ በግንብ ሲደረግ አፈር ሲሞላ ያስቸግራን ስለተባለ ነው። ነገር ግን እስከዛ ድረስ እንግዲህ ካልሆነ ያው ካልቻልነ ይሄን ቶሎ ወደ ላይ በግንብ ማሳደግ ካልቻልነ፣ ይሄ እንዳልኳቸው አፈር ካላስ ሞላ ነው ጊዜያዊ ኩሽና ያስፈልገኛል ማለት ነው። ወይ እንጨ በእንጨት አድርጌ ዝም ብዬ እንደ አምስት ስድስት ቆርቆሮ ከላይ እንዲለበስ አድርጌ ጊዜያዊ ኩሽና ሰራለሁ ማለት ነው። ያው ኢትዮጵያ ላይ ያለው ነገር ብዙ ሀኖቹ ተረድታችሁ ያን ልብስ አጥበነ ራሱ ክረምት አሁን ላይ እንደ ክረምት ክረምት ነው የሚመስለው። የሚገርማችሁ ነገር በጣም ዝናብ ነው፣ በጣም ይበርዳል። ግን ያው ምን አለ መሰላችሁ ጊዜው ነው። ስለዚህ ጊዜው ስለሆነ እኛ ደግሞ ያለውን ነገር ቁጭ ብለን መቀበል አለብን። ሁሉ ነገር ሙሉ በሙሉ አይደለም። እያንዳንዱ ቻሌንጅ አለው እያንዳንዱ ቻሌንጆች አሉት። እያንዳንዱ ነገሮች ደግሞ ሁሉ ነገር አልጋ ባልጋ አይሆንም እና ሁሉ ነገር ደግሞ ቀስ በቀስ እያለ ነው የሚሳካው። ቀስ በቀስ እያለ ነው የሚሟላው። እና ሁሉንም አንድ ያሟላለሁ ብለን ለማለት ደግሞ በጣም ነው የሚከብደው። ስለዚህ እኛ ደግሞ ቀስ በቀስ እያልን ሁሉንም እናሟላለን። እንዳልኳቸው ግቢያቸው ያምራል። እውነት ለመናገር ለእኔ ቆንጆ ነው፣ ከቆንጆ በላይ ነው። ለእኔ በቂ ነው። ስለዚህ ይሄኛው ደግሞ እንዳልኳቸው በጣም የወረደ ነው ወደ እንትኑ ቤቱ የኛ የተቀመጠበት እንትኑ ወደ ላይ የወጣ ነውና ይሄኛው ደግሞ በደንብ መሞላት አለባቸው። እንደምታዩት እዚህ ጋር እንትኑ ራሱ በጣም ትልቅ ነው ይሄ እንትኑ ውሃ ልክ ወደ ላይ ላይ ሲወጣና እሱ እሱን ወደ ላይ ለማሳደግ በሱ ልክ ቢያንስ በግማሽ ልክ አፈር መሞላት አለበትና የግዴታ ቀስ በቀስ ነው መሞላት ያለበት እሱ ሲሞላ ደግሞ ያኛው በግንብ መታጠር አለበት አፈር በደንብ መሞላት አለበት ለዛ ለዛ ነው ብዙ ጊዜ ኩሽና ለመስራት አስበን ያልተሳካልን። ያው ብዙ ጊዜ ኤሌክትሪክ በር የምንጠቀመው ግን አሁን እንዳልኳቸው ክሰል እጠቀማለሁ እንጨትም ተጠቀማለሁ መብራት ሲጠፋ። ዛሬ ደግሞ ሙሉ ቀን መብራት ጠፍቶ ነው ያለው። መብራት በጠፋ ሰዓት እንደዛ እናደርጋለን። በክሰልም በእንጨት አድርጌ እጠቀማለሁ። ግን ኩሽናውን ክረምት ሳይገባ ከቻልኩኝ ይሄን ቶሎ ብለን ለማሳደግ፣ ለማሳጠር፣ ለማስሞላት እንሞክራለን። ካልቻልን ደግሞ ማችን ካልቻለ ከክረምቱ በኋላ ካደረግነው ደግሞ እንዳልኳችሁ ጊዜያዊ ኩሽና ቢሆን ያስፈልገኛል እንጂ ኢትዮጵያ ላይ እንደዚህ ኩኖ ኑሮ በጣም ያስጠላል። ዝናብ ይጥላል፣ ምናምን ያስቸግራችኋል እና እንደዛ ነው። ለማንኛውም ግን ኢትዮጵያ ውስጥ ስትኖሩ ሁሉን ነገር አውቃችሁ መምጣት አለባችሁ። የትም ቦታ ላይ አረብ ሀገር ኑራችሁ ኢትዮጵያ ውስጥ ስትመጡ ብዙ ነገር ቻሌንጅ አለ። ስፔሻሊ ደግሞ ትዳር ስትይዙ ምናምን ና ነገር ግን ሁሉን ነገር ማወቅ ስላለባችሁ ነው። ኤቭሪቲንግ እኔ ቪዲዮ መሰራላችሁ። እኔ ባለ ነገር ደስተኛ ነኝ። ባለ ነገር እኔ እየኖርኩ ስለሆነ ምንም አይመስለኝም። ስለማንም ኮሜንት፣ ስለማንም እንትን እኔ ምንም አይመስለኝም። ግን የራሴ ኖሮ ነው እኔ የምኖረው። ወዳችኋለሁ። ቪዲዮ ላይክ ስለምታደርጉ፣ ሰብስክራይብ ስለምታደርጉ፣ ስለምትበረታቱኝ አመሰግናለሁኝ። ባይ ባይ።